እንግዲህ ሁላችንም ርብቃ ነቃበይ አትሟዘዥ፣ መሟዘዝ የለብሽም፣ እስኪ አንዳንዴ እንኳን ጥርጣሬ የግባሽ ይግባሽ፣ ለምንድን ነው አዩን ዝ በዝክም ያክል ያመንሹ እያል እንግዲህ ሁላችንም በኮሜንት ስንኮምት ኮምት ላሰንብተን ነበረ። ነገር ግን ርብቃ ምንም አይነት ጥርጣሬ አልታየባትም። ልትነቀም አልቻለችም ነበረ። ይህንን ፈዛዝነቷን ተጠቅሞ እንግዲህ አዩ የሆነ ሴራ ሴራል። ምክንያቱ ደግሞ ምንም አይነት ነገር ቢፈጠር በሱ እንዳይሳበብ አስቀድሞ ርብቃን የማናገረሽ ነገር አለኝ ይልና፣ እሷም ታዲያ ምንድን ነው ዙዋት ነግረኝም? ስትለው አይ ለብቻሽ ነው መውራት ፈልገው ይላታል። እሷም ታዲያ ከዚ በፊትም አብረው እንደሚያወሩት መስሏት እሺ ምንድን ነው ንገረኝ። ያው እንግዲህ እኔና አንቺ ጓደኛ ማሸች ነን አይደለ ሚስጥር እንጠባበቃለና አዎ አዎ ትለዋለች። ከዚህ በፊት ምን ሰምተህ ብታውቃለህ፣ ንገረኝ በምትለው ሰዓት እንግዲህ እሱም ይኸውልሽ፣ ማሚ፣ እውነት ታማ አይመስለኝም እያስመሰለች ሊሆን ይችላል ይላታል። ርብቃ ማለት እንዴት? ምን ለማለት ፈልገህ ነው? እሷ ምን ለማግኘት ነው እንደዛ የምትሆነው? ስትለው አይ መጠርጠር አይከፋም። ምክንያቱ ደግሞ አንቺን ለመጉዳት ስላሰበች ነው። ለምንድነው ትጎዳኝ? አይ አንቺን ቀጥታ ሳይሆን ልጅሽን ብሎ ይነግራታል ርብቃም በጣም ነው የደነገጠችው ነበር እንዴት ሊሆን ይችላል ይሄ እንዴት ይሆናል ምን አደረጋት ገና ያልተወለደልሽ እያለችም ትላለች ነገር ግን አዩ እያስመሰለ ጎረም ሰውስ እንዴት ነው በጣም ናፍቆናል ይላታል ርብቃም ኧረ እሱ ራሱ በጣም ናፍቋል እስከሚመጣ ድረስ ቸኩሏል እያለች እንግዲህ እየተቀላለደች ነበረ እንግዲህ በመጨረሻም ያው አዙ እንግዲህ ለርብቃ አመዳን ሰታታለች። ርብቃም በልተዋለች በሚያሳዝን ሁኔታ ልጁም እንግዲህ ወርዷል ማለት ነው። እናት በጣም ያሳዝናል። ቆየነ ርብቃ ልጅ መሞቱ ምንድ ነው የሚጠቅማቸው? ለእነ አዩና ለነዚህ ለሚቲ የምትባል ምንድ ነው የሚጠቅማቸው? ምናልባት እነሱ መደሰት የለባቸውም ብለው ስላሰቡ ነው። ነገር ግን ፈጣሪ ነው። የሚያሳዝነውም የሚያስደስተውም ሰው ሳይሆን ፈጣሪ ነው እና እነሱ የዝክን ያክል አይነት እንትን ጭካኔ ማሳየት አልነበረባቸውም። አሁን እንግዲህ መቲ እውነት አፍቅሮኛል ብላ እሷም እየተጃጃ ላይ ትገኛለች። ነገር ግን አዩ እየተጠቀመባት ነው። እንግዲህ ማሚ እናቷ እንዲሆነች ያውቃል አዩ። ነገር ግን እሱ ሊነግራት ፈቃደኛ አልነበረም። ለምን ብትሉ ያው የቤቱን ስሙን በራሱ እስከሚያዞር ድረስ ነበረ ለመደበቅ የፈለገው ግን ይሁንና አይሳካለትም። ይሄ መቼም ቢሆን የእነ የአቤል ቤት ለአዩ ሊሆን አይችልም። መቼም ቢሆን አይሳካለትም እና ምንድን ነው እዚህ ደረ ተላይ ያለውን ጽሁፍ ዛሬ ነው እንዲያየው ብለው አስደንግጣው ነበር፣ እሷ ራሱ መቴ ማለት ነው። አዩም ታዲያ አረ አይደለም አይ እያለ እንግዲህ አስቀይሷታል ማለት ነው። እና መቲ የማሚ ልጅ መሆኗ አዩ ጠንቅቆ ያውቃል። ያው መጨረሻ አካባቢ ያው ለአቤል አማክሮት ነበረ፣ እኔ የምልህ ለምንድነው የማሚን ቤተሰቦች የማናፈላልገው? በሚለው ሰዓት አቤል የሚደናገጥና ይሄማ ሊሆን አይችልም እንዴ፣ የማሚ ቤተሰቦች እኛና እኛ ብቻ ነን ይለዋል። አዩም ታዲያ ብዬ ነበር ለማለት ያክል ነው እንግዲህ እንደዛ ያለው አሁን ምክንያቱም በኋላ መቲ ትጠይቀዋለች። ይህን የእናት መሆኗን እያወቅ እንዲ ዝም አልከኝ ማለቱ አይቀርም እና ለዛ እንዲያመቸው ነው። እንዲ ከዚህ በፊት እኮ አቤልን ጠይቄው ነበረ። አቤልን ቢውሎ ነው እንጂ ብሎ ለማማሃኘት እንዲመቸው ነው እንጂ የእውነት የማሚ ቤተሰቦች አሳስቦት አይደለም አቤልን የጠየቀው አዩ ማለት ነው። ማሚ አሁንም እንግዲህ አትናገር፣ አትጋገር፣ አትንቀሳቀስ ብቻ ወደ ላይ አይኖቿን ቁልጭ ቁልጭ እያደረገች በእርግጥ ትሰማለች። እንግዲህ በነገራችን ላይ አዩ በጣም ነው ያዝናናኝ። ምክንያቱ የሴትዮቱ ክፋት ነው እንግዲህ እንዲያ ያደረጋት እና በመታመሟ፣ እንግዲህ ሪችና አዩ እየተሳለቁባት ነበረ። ግን አንድ አንድ ታውቃላችሁ በጣም ጭንጓራችሁን የላጡት ሰዎች የሆነ ነገር ስትደርስባችሁ ብቻ ያስቃል። በእርግጥ ብድር ከፋዩ የሚበቅለውን ፈጣሪ ብቻ ነው። ሰው ምንም መጥፎ ነገር ቢያደርግባችሁ ምላሻቸው ጥሩ ነገር ቢሆን ነው የሚመረጠው ማለት ነው። አንዳንዴ ግን ጨንጓራችሁ ረር ብሎ የሆነ ነገር ስታዩበት የሆነ ያስቃችኋል፣ ያስደስታችኋላ ግን ደግሞ ይሄ በፈጣሪ ዘንድ አያስደስትም፣ በፈጣሪ ዘንድ አይፈቀድም። ብቻም ቢብሎ ይደስላችኋል እና ርብቃ ግን ይህንን ነገር አላደረገችም ማለት ነው። የማሚ መታመን በፍጹም አላስደሰታትም ጭራሽ። እንግዲህ አዩና ሪችም ሲቃለዱባት ርብቃ በጣም ነው የተበሳጨችው። ምንድነው? ለምንድነው እንደዛ የምታደርጉት? ለምን ትስቃላችሁ? እሷ እንደዚህ ታማ እናንተ ትቀለዱባት አላችሁ እያለች ጭራሽ ተቆጥታችኋለች ማለት ነው። ሪችና አዩ ግን ደስ ብሏችኋል ማለት ነው። በነገራችን ላይ አዩ ግን ይሄን የሚነገረው ማለት ነው፣ በማሚ ላይ የሚሳለቀው ማሚ ስትዲን ምን ብቻ ጆሮዋ ይሰማል አትናገርም እንጂ ማለት ነው አሁን እንግዲህ ማሚ ከታመመችበት ስትነቃ የእውነት ልጆቼ ብላ የምትቀበላቸው ረብቃንና አቤልን ነው አቤልን በጣም ነው ያዘነው እውነት ለመናገር ማሚ በጣም አሳዘነኛለች እንደዚህ በመሆኗ እያለ እያዘነ ነበረ ረብቃም እንደዛው እርግጠኛ ነኝ እንግዲህ ማሚ ስትነቃ ስትድን አዩን አሽቀንጥራ ነው የምትጥለው አይመስላችሁም እኔ እንደዛ ነው የሚመስለኝ። አሽቀንጥራ እንደምጥለው ነው የማውቀው። ለምን የሚናገረውን ነገሮች ትሰማለች፣ ማውራት አትችልም እንጂ ማለት ነው። ስለዚህ አዩ ተጠንቅቆ ቢያወራ ይሻለው ነበረ። ዝም ብሎ እንደመጣለት ባይቀልድባትና ባያሾፍባት አሪፍ ነው ብዬ ነው የማስበው። እና እንግዲህ አዙም በነገራችን ላይ አዙ ማለት ነው ርብቃ የርብቃ ላይ የሆነ ነገር እንዳደረገችባት ርች ጠርጥራለች። ምክንያቱም የሰሞኑ ሁኔታሽ ምንድን ነው ሰሞኑን ምንም አላማርሽኝም እያለች ሪች አዙን እየተናገረቻት ነበረ ስለዚህ የርብቃ እንደዚህ መሆን ቀጥታ እጃቸውን እንትን የሚሉት የማን ላይ ይሆናል ሪች ላይ ማነች አዙ ላይ ማለት ነው ምክንያቱ ደግሞ ማሚያ ትነሳ ታወራት አትናገር አትጋግር በእርግጥ ቀደም ብሎ የተናገረበት እንዳይጠረጥር ስለፈራ ነው። አዩ፣ ይሁንና ግን አቤልና ሪች ማሚ መንቀሳቀስ እንደማትችል ጠንቅቀው ያውቃሉ። እሱ እንዳይጠረጠር ያደረገበት መንገድ ግን ሩቅ ነው። በእርግጥ ርብቃ የዋ ስለሆነች አዩን አምናዋለች። እውነት ተሆን ወይኔ ምን አደረግኳት እያለች ነው። እንዴት እንደዛ ሊሆን ይችላል? መጠርጠር እንዴት አታውቅም ርብቃ እንዴ? ትንሽ አንዳንዴ እንኳ ማስተዋል የሚባል ነገር የለም እንዴ? ቆይ እንዴት ነው በሙሉ ልቧ አዩን ልታምነው የቻለችው? አንዳንዴማ ርብቃት አናድድ ያለች። አንዳንዴ እንኳን አቃትልም እንዴ ነገሮችን አንዳንድ ጊዜ እንኳን ጠርጥር አታደርግም እንዴ? አረ ጠርጥር አይጠፋም። ከገንፎ ሚስ ስንጥር የሚባል እኮ ነገር አባባል አለ ደሞ አባባልም አይደለም። ሁል ጊዜ አንድ ነገር ላይ ማመን ጥሩ አይደለም። አንዳንዴ መጠርጠር ጥሩ ነው። ቆይ ምንድን ነው ነገሩ? አዙ መድኃኒቱን ለርብቃ ከመስጠቷ በፊት መቲን ለምናት ነበረ። ባክሽ ይህን ነገር ማድረግ አልችልም፣ እባክሽ ይህን ከማደርግ ሌላ ነገር ብጠይቂ እሽ ብዬ ካላቅማ አቅማ ማደርግልሽ አለውኝ፣ እባክሽ ብትላትም፣ ግን መቲ በፍጹም አለች፣ በፍጹም እና፣ ይሄ ሳያንስ ደግሞ አዩ ሰተት ብሎ ወጥ ቤት ይገባና፣ የት አለ መድኃኒቱ ምንድን ማለት እባክሽ ሁሉን ነገር መት ይነግራኛለች፣ የት አለ ብሎ እንግዲህ አወራታል። እንዴት አድርጋ እንደምትሰጣትም ሁሉን ነገር ነግሯት ነው። እንግዲህ ከዛ ከኩሽና የወጣው ርብቃም እንግዲህ ያው እስኪ ገደም ልበል ብላ መኝታ ከላስ ገብታ ነበረ። መኝታ ከላስ በገባችበት ሰዓት ግን ተከትላት ነበር የሄደችው አዙ ማለት ነው። ምን ሆነሽ ነው ደግሞሽ ነው? ወገብ ይንትላታል ልሽሽ አላለቻትም እንደ ጓያ ይሻትና እንዴ! ምን ሆና ነው እቺ? አዙ ማለት ነው ከክፉ ሰው ጋር ሰለጣፋ እንደው ሰውን ለመጉዳት እንደዚህ መሮጥ የሚገርም እኮ ነው። እና ጠግብ ያለው እያለቻት ራሱ፣ አረ እንደው በፍጹም እኔ እኮ ላንቺ ብዬ እኮ ነው ደፋ ቀና ብዬ እኮ ላንቺ ዝኝ እኮ ነው የሰራሁልሽ። ስለዚህ አንዴ እንኳን ጉረሽ ስትላል፣ አረ አንዴ እንኳን ጉረሽ። ይሄ ነገር ይሄ ነገርማ የሆነ ነገር ሊኖረው ይችላል ብላ ምን አለ በጠረጠረች ርብቃ ማለት ነው ዝም ብላ ጎረስ ከምታደርጋት ብጠረጥር ጥሩ ነበር ማለት ነው። አዙም እነሱን አዩንና መቲን ወዲ ኋላ ጥላ ከአቤል ጋር ብትሆን ያወጣት ነበረ። ግን ደግሞ እች መቲ እያስፈራራቻት ስለሆነ ነው ቤተሰቦችሽ በእኔ እጅ ናቸው ታውቂያለሽ፣ እነሱን ማጣት ከፈለግሽ ብላ ስላስፈራራቻት እንጂ አዙ ሰው ምትጎዲያ ልጅ ሆና አይደለም፣ የያዘ ይዟት ነው። ቢሆንም ግን ደግሞ መቲና አዩ እንደዚ ብሎኝ እያስጨነቁ ባክ እርዳኝ ብላ አቤልን ብትነግረው አቤል ይረዳት ነበር። ለማንኛቸውም እንግዲህ ቀጣይ ክፍል ሀያ ስምንት ክፍል ሀያ ስምንት ማለት ነው። በጉጉት እንጠብቃለን ማለት ነው። የረብቃ ልጅ ምንም መሆን የለበትም። ተወልዶ አድጎ ሲወርቅ ማየት እንፈልጋለን። አዎ ያልታደለ ህፃን ልጅ ምክንያቱም ገና በህፃንነቱ እኮ ነው። አቤል ራሱ መድኒት ዋጭ ያላት ነገር ግን ከአቤልም አምልጧል። ደሞ አሁን እስኪ ከርች ከአዙ ነገር ደግሞ ከአዙ ተንኮልና ከመቴ ተንኮል ደግሞ እስኪ ፈጣሪ ያስመልጠው። ሌላ ምን ይባላል? መቼም ይሄ ልጅ ምንም መሆን የለበትም። ይሄ ልጅ መሆን የለበትም። በቃ እንዴ አሁን ደስታቸውን ለማጨለማል። ምን ደስታ አላቸው? አሁን ሴትዮቱ ታማ ያዙ ይልቀቁኝ እያለች ነው። እሷ ነው እያቀኑ እያስተኙ መከራቸውን እያዩ ነው። ምንም አልተደሰቱም አሁን። እንደገና በጭንቀት ላይ ሌላ ጭንቀት ከሚጨምሩባቸው ምን አለ ቢለቋቸው? ወይ ጉድ! ለማንኛውም ቀጣይ ክፍል በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናቸው ሰብስክራይብ፣ ላይክ፣ ሽር ማድረጋችሁን አትርሱ። መልካምነት ለራስ ነው።